ቤተሰብ ተመልሰን በተወዘጋገበ ሀሳብ ዛሬ ከች ብለናል ማለት ነው። ምክንያቱም ዛሬ እንግዲህ ከኤክራም ጋር ያለውን ነገር ሽማግሌ የሚልክበትን ወይንም ሽማግሌዎቹን አዘግጃጅቶ መጣ እያልን እንግዲህ ኢሳምን ስንጠብቅ ሌላ ትኩስ ነገር ይዞ ልመጣ ማለት ነው። ትኩሱ ምንድን ነው? ሙያትሉ ፈኪያ ድጋሜ ድጋሜ የሴትነቷን ክብሯን ደገመችው ማለት ነው፣ ዝቅ ማድረጉን ደገመች። እንግዲህ አላህ ሱብሓንሁ ወተዓላ ሂዲውን ይስጣት ይስጠን፣ ነው የምለው ለሁላችንም ዝም ብሎ መሳቅም ዝም ብላችሁ አንድ ቦታ ላይ ስትስቁ ያ ራሱ ከሄዲያ ማነስ ነው። እና አላህ ሄዲያውን ይስጠን ከማለት ውጪ ሌላ ምንም አንልም። ጥርሳችንን በሆነ ባልሆነ መገፍለጥ የለብንም እላለሁኝ እና እንግዲህ ትኩሱ ሀሳብ ምንድን ነው የሚለውን አብረን የምናይ ይሆናል። አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናዊ ቤተሰቦች እንዴት ናችሁ? ከኔ ጋለሁ። አልሐምዱሊላህ ረብልአለሚን እንዲሁም ክርስቲያን ጎንቼ ሰላም ጤና ይስጥልብያለሁኝ ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሆኖ፣ እንዲሁም ነባሮቹ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬ እንግዲህ ፈንድሾቹ ፈንድሾቹ ቀርብን እኮ በቃ ሱብሃንአላህ። ያው እንግዲህ ለአህሙ አላህ ያልታሰበችውን ይረዝቀው ያላችሁ ዱአ ከማድረግ ወደኋላ እንዳትሉ። አህሙ ወንድማችን ከልብ ከልብ የሚያሳዝን ነው ማለት ነው፣ ምስኪን ምክንያቱም መገፋት ለነገሩ ያክል

መገፋት በነገራችን ላይ ሀባይብ ሀይር ነገር ነው የሚያመጣው። ሰውን አትግፉ እንጂ ስትገፉ ሀይር ነገር ይዞላችሁ እንደሚመጣ ምንም አትዘንጉት ማለት ነው። እና ላህሙ ወንድማችን አላህ ስብሀነወተዓላ እርግት ያለችውን ለሱ ያለችውን እንግዲህ ያጣምረው ከማለት ውጪ ምንም የምንለው ነገር የለም። እኛ እንግዲህ የለፋነው ከፍክዬ ጋር ከፈንድሸዋ ጋር አብረው እንዲቀጥሉ አብረው እንዲሆኑ ያው በተቻለን ያክል ዱአ አድርገን ነበረ። ነገር ግን አሁንም ሙእሚን ተስፋ አይቆርጥም። ተስፋ አንቆርጥም። አላህ ስብሓንሁ ወተዓለ ይሆናል ማለት ነው ካላለ ነገር ግን፣ ከምታዩት አንጻር ግን እንደው ዛሬ ነገር ከምናየው አንጻር ለሱ የተሻለውን ነገር ቢሰጠው ብዬ እመኛለሁኝ። ደግሞ ሌላውን እሱ ይሞላበታል ማለት ነው። በዛሬው ቪዲዮ እንግዲህ ስመለስ ኢሳም ለፈኪያ ይቅርታል ይጠይቅ መጥቷል ማለት ነው። እኔ ባለፈ ካየሁት ቪዲዮ ላይ ኢሳምን ይቅርታ የሚያስጠይቅ ጥያቄ ሚዲያ ላይ የሚያስመጣ አንዳችም ነገር የለም። ሀቁን ተነጋገርን ማለት ነው። እኔ እንግዲህ ሴት ነኝ አይደለም ሴት ሆኜ ከሴት በኩል ነበር መቆም ያለብኝ። ነገር ግን እውነትና እውነት ጋር በቃ ከእውነት ጋር ስለሆነ መቆም ያለብን። ምንም የሚያስጠይቅ ንግግር አልተናገረም። እሷን ዝቃዳ አላደረገም፣ አልገፈተራትም፣ ምንም አላለም። ነገር ግን በእኔ ምክንያት ተሰድበሻል ወደ ዘጠኝ ሺህ ምናምን ኮሜንት ተሰድበሻል ብሎ እንግዲህ ባለፈው እንግዲህ ብዙ ሰዎች ኢሳም አጥፍቷል የሴት ልጅ ክብር የለውም ስትሉ ነበር። ነገር ግን የሴት ልጅ ክብር ሳይኖረው ቀርቶ ሳይሆን እሷ የሴትነቷን ክብር ስላወረደች ያው የሚገባትን መልስ ሰጥቶ ነው ያስተናገዳት ማለት ነው። ምንም አላጠፋም። ሁላችንም አብዛኛው ሰው እንዳላጠፋ ሁሉም ኮሜንት ላይ ያሳውቋል። ሁሉም ቪዲዮ ሰርቷል ማለት ነው። ነገር ግን እሱ እንግዲህ ከሴት ጋር ያለውን ነገር ቀንሻለሁ አለ። ተቀነስኩም ቆይቻለሁ አለ። ምክንያቱም ከኤክራም ጋር ይሰራ ነበር ቪዲዮ። ከዛ አቁሞ ወደ ትዳር ለመግባት ስላሰበ ምንም አይነት ከዛ ወዲህ ከሴት ጋር ያደረገው ቪዲዮ የለም ማለት ነው። ኦምራም አድርጓል፣ ምንም አድርጓል። ነገር ግን ኡስታዞች ሁላ ተናግርሃል በሚልም ደግሞ ዝቅ አድርግሃል ከማለት እየተነሳ እኔ ኡስታዞቹን አልተናገርኩም ብሏል። አጋጣሚ እንደዚህ ዘወር ስል ፌስቡክ ላይ የጻፈውን ጽሁፍ አይቸው ነበር እና አንድ ገጽ ምናምን ጽፎ ነበር፣ በዛ ኦምራ አድርጎ በተመለሰ ሰዓት ማለት ነው። እዛ ላይ ጽሁፉን ራሱን ሳነበው ስድብ የለውም። ምክንያቱም ትክክለኛ ፎሎወር ፈላጊ ብር ፈላጊ ካልሆናችሁ በስተቀር ሚዲያ ላይ ያላችሁ ኡስታዞች ትክክለኛ እኛን ከጥፋት እየምትመልሱ ከሆነ በውስጥ ነበር እየምትመክሩ የሚል ራሱ አንብቤ ያለሁኔ ማለት ነው። እና በዛ ራሱ አልተናገረም እንኳን በእንትኑ ላይ ማለት ነው። እና እንተዋወቃለን ሁላችሁም ሚዲያ ላይ ያላችሁ ኡስታዞ ብሏል። እንግዲህ ያንን እኛ አናቅም፣ እሱ ሊያውቃቸው ይችላል ማለት ነው። ነገር ግን ዛሬም ደግሞ ፈኪያን ከዛም ጋር ይቅርታ ብሎ ጠይቆ አንደኛ የመጣበት ዓላማው ግን ፈኪያ በእኔ ምክንያት ስለተሰደበች ብሎ እንግዲህ ጠርቷት ይቅርታ ሊጠይቃት ነገር ግን እሷ የመጣችው እንደው ፈንድ አረኔ ወይኔ ግን እኮ ማለት ነው እናንተ እንደው ከልክ በላይ ራሱ እኮ ባልሆነ በሆነው ራሱ እኮ ጥርሳችን መገፈጥ የለብንም ይሄ ራሱ አንድ የሄዲያ ማነስ ነው ማለት ነው ያኔ ከተፈጥሮ ማአለ አሁን ከልካ አሁን እሷም ከተፈጥሮ ይኗል ስደሰትም ሳዝንም ነው ምስቀው ብላለች ፈኪያ። እንግዲህ ግን መቀነስ ግድ አለብን ማለት ነው። መቋቋም አለብን ለመቀነስ ማለት ነው። ምክንያቱም ዝም ብለን አልሆነ ቦታ ላይ መሳቅ የለብንም። እሷ የጠበቀችው እንደው እንደው ካያችሁት ከፊሊንጓ በቃ ሊቀበለኝ ነው ብላ ነው እንግዲህ፣ ምክንያቱም ትላንትና ኢክራም አባቷ እንዳልፈቀደላት እንግዲህ አባት በትክክል ተናግረዋል። ያኛውን እንደሚፈልግ ያኛውን እንድታገበለችው ስለሚፈልግ ያንን ነው አስባ የመጣቸው ቪዲዮንም ስላየች ማለት ነው። ነገር ግን ኢሳም ምንም ምንም የሚጠበቅ ነገር የለም። አስር ሺህ ሰብስክራይብም ቀርቶና ሁለት መቶ ስንገባ ራሱ የሚከበረው ከማን ጋር እንደሆነ ግልጽና ግልጽ ነው ብሏል። ከኢክራም ጋር ነው። ግን ዛሬ እንደኔት ይወዛገቢው አለ ማለት ነው። በጣም ውዝግዝ በቃ ከኤክራም ጋር ያለውን ነገር ሽማግሌ አዘገጃጅቶ ሽማግሌ ሊሊክ ነው በቃ የጠበቅኩት ማለት ነው። ጭራሽ ለፈኪያ ይቅርታ ይመጣል ብዬ በጭራሽ አላሰብኩም። ሀቂ ነግራቸው ማለት ነው። አብዛኛውን ኮሜንት እያነበብኩ ነበር እና እዚህ ቤት ከኤክራም ውጪ እንዳናይ እያሉ እየጻፉ ነበረ ማለት ነው። የእኛ ምርጥ ቤተሰቦች ማለት ነው። ነገር ግን ያው ፈኪያ ዛሬም ደግመዋለች። እንግዲህ ናቀፈኝ እስከ ማለት ድረስ ደርሳለች። ፈኪዬ እንግዲህ አላህ ሄዲውን ይስጥሽ ከማለት ውጭ አሁንም ምንም አለልም። ለእኛም ለሁላችንም ሄዲዮን ይስጠን ነው የምለው። እንግዲህ ያው የከዲጃን ፈለግ ተከታይም ስለሆንኩኝ እኔም ልኪ ላግባህ እስከ ማለት ድረስ ደርሳለኝ። አላህ ሱብሃነ ወተዓላ እንደው ይማረን ነው የምለው። ሌላ ምንም አለልም። ሁላችንንም በዚህን ደረጃ ድጋሚ ደግሞ ትደግኛለች ተብሎ ማንም አልጠበቀም ነበረ። ነገር ግን የሰው ልጅኖች ና በጣም ጠንካራ ናት። ሀቂቀውን ትነግራችሁ እኔ አንዳንድ ጊዜ ለሷ የምላትን ነገር ይጠፋብኛል ማለት ነው። በዚህን ያክል ድፍረት የተላበሰችው፣ በዚህን ያክል የማይቆረቆራት የሰው ልጅ ስድቡ ምኑም፣ ምን አይነት ተጽዕኖ ምን አይነት ችግር እንዳሳለፈች በጣም ይገባ ይገርመኛል ማለት ነው። ያቺ ድሮ ፈኪያ እና የአሁኗን ስታስተያዩት በጣም ልዩነት አለው። ሴቶች እኮ ገንዘብ ስታገኙ ትጠግባላችሁ። ወንድ ልጅ ገንዘብ ሲያገኝ ላግባ፣ ትዳር ለያዝ፣ ቤት ይሄ ቤት አለኝ ይሄ ነገር ካለኝ ላግባ ነው የሚለው። ሴት ልጅ ግን ገንዘብ ስታገኙ ትባጥጣላችሁ ብሏል። እሷ ግን የለኝም ብላለች። እንግዲህ ምንድን ነው የሚያስቀሽ ሲከፋሽም፣ ሲያዝንሽ ትታዝኒም ትስቂያለሽ ወይ ሲላት፣ አዎ ብላ እንግዲህ። ሀባይ ትታዝኒም ትትደሰች ነው ወይ የሚስቂው ሲላት፣ አዎ ብላለች። አዘነሽ ምንድን ነው ሲላት፣ አንተ ብላ ቁጭ አለች። እንግዲህ ያው ፍቅሩ ስለሆነ ማለት ነው። ነገር ግን ባለፈው አሰድቦኛል ብላ በመጨረሻ ላይ እንግዲህ በጥፊ ብለው ሄደች። ወንድ ልጅ በጥፊ ሲመታ በጣም ነው የሚያሳዝነው፣ ሀቂቀውን ማለት ነው። ነገር ግን ይቺ ልጅ ጤነኛ አይደለችም፣ በሽተኛ ናት። ትታከም እስከ ማለት ድረስ ደርሷል። እንደው አላ ሄዲዮን እስት እስከ ማለት ውጪን የበዚህ ላይ ምንም ብዙ ማለት አልፈልግም። ኢሳም ግን የወደፊት ህይወትህን የወደፊት ኑሮህን ብታሳምር ሽማግሌ ይህልጋ የኤክራምን አባት ብታሳምን እላለሁኝ እንደምታሳምንም እንደምልክምና ከኤክራም ጋር ተጋብታችሁ እንደምናይ ባለሙሉ ተስፋነን። እንግዲህ ለፈክዬ እምለው አላህ ዲዮን ብቻ ነው የምለው። ሌላ ምንም ማለንም ላህሙ ደሞ አላህ ለአንተ ያለችውን ያንጣልህ እላለሁኝ። የዛሬው ቪዲዮ በትንሿ ትበቃኛለች። ባይ ባይ ቤተሰብ። ድጋሚ ሰብስክራይብ ማድረጋችሁን እንዳትረሱ።